የዲስክ በሽታ ወይም የሚነሳ ዲስክ እኛ በተለምዶ የምንጠራው ለሰው ልጆች ብቻ የሚኖር በሽታ ነው ምክንያቱም ቀጥ ብለን እንቆም ስለምንድና፣ ቀጥ ብለን የምንቆም ሰው ልጆች ሁልጊዜ የዲስክ መውጣት እንደሚችል ከፍተኛ ዝንባሌ ይኖራቸዋል። አሁን ለምን እንደዚህ ተመሳሳይ ሆኗል? እንደዚህ ተመሳሳይ ሆኖ የተለመደው ምክንያቱ በተለምዶ ምንም እንኳን እንደምንገነዘብ ነው። አለበለዚያ ከጥንት ዘመን ጀምሮ የነበረ በሽታ ነው። አሁን ሰው ሲቀመጥ የዲስኩ ላይ የሚኖር ግፊት ከፍተኛ ነው እንጂ ሰው ሲቆም አይደለም። እንደምትቀመጥ በማለት የዲስክ በሽታ የሚያጋጥምህ እድል ይጨምራል። ለምግብ እንክብካቤ ለማግኘት ዲስኩ እንቅስቃሴ ያስፈልገዋል። ስለዚህ ማለት ለረጅም ጊዜ በቀጥታ የሚቀመጡ ሰዎች ለዲስኩ የምግብ እንክብካቤ ያነሱለታል፣ በዲስኩ ላይ ከፍተኛ ግፊት ያደርጋሉ። ሶስተኛውን ግን ጡንቻቸው ደካማ ነው፣ ስለዚህ ወደ በሽታው የሚጋለጡ ሰዎች ይሆናል። የኤርጎኖሚክስ መሰረታዊ ነገሮችን መረዳት አለባቸው ይህም ማለት እንዴት መቀመጥ እንደሚገባቸው፣ እንዴት አስተካክላቸው መሆን እንደሚገባቸው እንዴት በኮምፒውተር ስክሪን ፊት ላይ መስራት እንደሚገባቸው መረዳት አለባቸው። ስለዚህ የአንገት እንቅስቃሴ እንደ ሰርቫይካል እንቅስቃሴ፣ የወገብ እንቅስቃሴ ያለ ስራ ላይ በተመጣጠነ ሁኔታ እንዲጠበቅ የሚያስችል ነው። እንዲሁም ትንሽ እረፍት ማድረግ አለባቸው። ይህም ማለት በየሰዓቱ አንድ ጊዜ ከቦታው ቆም እና እነዚህን የዲስክ አካባቢ ችግሮችን ለመከላከል የተገለጹ ስምንት የሚያስተካክሉ እንቅስቃሴዎች አሉ።